ሰላም እንዴናችሁ ውድ ቻናሌ ቤተሰቦች፣ ለዛሬ ያዘጋጀሁላችሁ ቪዲዮ አይቴል A16 ፕላስ የማይክ ቦታው ተቦጭቆ ቆመቶ ነበር። ይሄን ስልክ እንዴት አድርጌ ማይክ ቦታውን ጃምፕ ማድረግ እንደምችል በዚህ ቪዲዮ ትመለከታላችሁ። ምናልባትም እናንተም እንደዚህ አይነት ስልኮች ማይክ ቦታችሁ ቢነሱ እንዴት አድርጋችሁ ጃምፕ ማድረግ እንደምትችሉ ከዚህ ቪዲዮ ታያላችሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ልጆች፣ በቀጥታ ወደ ቪዲዮ እንግባ ይሄኛው አይቴል ኤ 16 ፕላስ የማይክ ቦታው የተነሳው ሁለቱም እግሮች ናቸው። ፖዘቲቭም ኔጌቲፉም እግር ነው የተነሳው። ስለዚህ ጃምፕ ያደርኩት ሁለቱም እግሮች ናቸው ማለት ነው። እንዴት አርጌ ጃምፕ እንዳርኩ እንግዲህ ታያላችሁ ማለት ነው። አሰራሩ እንዴት እንደሆነ በዚህ ቪዲዮ ትመለከታላችሁ። ይሄኛው ሞባይል የማይክ ቦታው እግሮቹ ትቦጭቋል እንዳልኳችሁ ቅድም። ነገር ግን የማይክ ቦታው እግሮቹ በመንሳት ብቻ ሳይሆን ብዙ ጊዜ ማወቅ ያለብን ወይ ደግሞ ማስተዋል ያለብን ነገር የማይክ ቦታው እግሩ ሲቦጨቅ የእግሩን ጃምፕ ልናረግ እንችላለን። ነገር ግን አጠገቡ ላይ የተለያዩ ኮምፖነንቶችም አሉ፣ ይህንን እናውቃለን። አይደለም። አጠገቡ ላሉ ኮምፖንቶች እንግዲህ ሜቢ ሬዚስተሮች ሊሆን ይችላሉ፣ ካፓስተሮች ሊሆን ይችላሉ እና ስለዚህ እነዚም ኮምፖንቶችም ከተነሳብን ያው ማይክ እንደማይሰራ እዚህ ጋር ልነግራችሁ ፈልጋለሁ። ስለዚህ ይሄኛው ሞባይል ሁለቱም ነገር የተበላሸው አጠገቡ የነበሩት ኮምፖንቶችም ጨምሮ ተነስተዋል ማለት ነው። እሱም ያው እዚህ ጋር ቀረባ አድርገ ታዩታላችሁ። አጠገቡ የነበሩ ኮምፖንቶች ተነስተዋል። ከዛም ውጪ የማይክ ቦታው እግሩም ተቦጭቋል ማለት ነው። ነገር ግን እኔ የሰራውበት መንገድ አጠገቡ የነበሩ ኮምፖንቶችን ሪፕሬስ በማድረግ ሳይሆን በሌላ መንገድ የሰራሁት እሱን አሳያችኋለሁ። ከዛ በፊት ግን ብዙ ጊዜ እንደዚህ አይነት ስልኮች የማይክ ቦታው ሲበላሽ አጠገቡ የነበሩ ኮምፖንቶች ላይ ራሱ ጃምፕ ብናደርግ ይመጣል ወይ ደግሞ ብንፈልግ ይመጣል። ይሄ ስልክ ግን እዚህ አጠገቡ የነበሩ ኮምፖንቶች ላይ ሊመጣልኝ አልቻለም፣ ወይ ደግሞ ሊሰራልኝም አልቻለም ማለት ነው። እሱ ብቻ ማርለ ስቲል አጠገቡ የነበሩ ኮምፖንቶች ባይነሱም ራሱ እያሉም ራሱ ብዙ ጊዜ ስንፈልግ እንቢሌልም ይችላል። ስቲል ኮምፖንቶቹ ከመንሳታቸው ውጭ ማለት ነው። አጠገቡ የነበረው ኮምፖንትም እያለ እዚህ አካባቢ ላይ በምንፈልግበት ሳለ ላይ አልሰራ ሊለ ይችላል። ስለዚህ የምንሰራበት መንገድ ምንድነው? መስመሮችን በመፈለግ ነው። የማይኩን ፖዘቲቭ መስመር በመልቲ ሜትር በመፈለግ ጃምፕ ማድረግ እንችላለን ማለት ነው። እንደዛም ኔጌቲቭ ማለት ነው። ስለዚህ እንደዚህ ተቦጭቆ ሲመጣ እንዴት አደረገን መስመሮቹን ፈልገን እንደምሰራ እናያለን። እንደዚህ አይነት ነገር እንግዲህ ሲበላሽብን ለመስራት ተመሳሳይ ቦርድ ያስፈልጋቸዋል። እናንተ የማይሰራ ቦርድም ካለ ይቻላል ማለት ነው። ስለዚህ ጃንክ ቦርዶች ደግሞ የማይሰሩ ልክ እዚህ ጋር እንደምትመለከቱት አይነት የማይሰራ ቦርድ ካላችሁ፣ ነገር ግን የማይክ ቦታው ያለ ማለት ነው። የማይኩ ቦታ መደቡ ያለ ከሆነ በመልቲ ሜትር መፈለግ እንችላለን ማለት ነው። ልክ እዚህ ጋር እንደምታዩት የማይኩ ቦታ እግሮቹ አሉ። ስለዚህ በዚህኛው ስልክ ላይ የማይኩ መስመር እንፈልግና እዛኛው ሞባይል ላይ ጃምፕ ማድረግ እንችላላቸው ማትረም አፈላልጉ እንዴት ነው እንግዲህ ለሚለው መጀመሪያ ደረጃ መልቲሜትር ያስፈልግናል። ይህን ነገር ለመስራት መልቲሜትራችንን የመልቲሜትሩን አቅጣጫ ወይ ደግሞ ዳይሬክሽኑን ቀጥታ ወደ ኮንቲኔቲ ላይ የምታደርጉት ስንፈልግ ወይ ደግሞ ስንሰራ የመልቲሜትራችንን አቅጣጫውን ኮንቲኔቲ ላይ ታደርጉትና ከዛ ቼክ ታደርጋላቸው። የመልቲሜትሩን ገመድ ማለት ነው ልክ እዚህ ጋ እንደምታዩት ማለት ነው። ኮንቲኔቲ ላይ አድርጌዋለሁ። ኮንቲኔቲ ላይ ካደረግኩት በኋላ እዛ ስክሪን ላይ አንድ ቁጥር ያመጣልናል። ከዛ በመቀጠል የ የመልቲሜትሩን ገመድ እርስ በርስ እናንተካከዋለን። ገመዱ እንደሚሰራ ቼክ ማድረግ አለባችሁ። የመልቲሜትራችንን ገመድ እንደሚሰራ እርግጠኛ መሆን አለብን። ስለዚህ የመልቲሜትሩን ገመድ ቼክ ስናደረግ እዛ ጋር ላይት አለው። ያ ማለት ኮንቲኒቲ ደግሞ ገመዱ እንደሚሰራ ይነግረናል ማለት ነው። በመቀጠል የማይኩም ፖዘቲቭን ቦታ ይዤ አጠገብ የነበሩት ልክ እዚህ ጋር የምታዩት ኮምፖንቶች ላይ እፈልጋለሁ ማለት ነው። እኔ መጀመሪያ ቸክ አድርጌ ስለነበረ በቀጥታ እዛ አካባቢ ልክ እዚህ ጋር ማሳያዎቹ ቦታ ላይ ነው ኮንቲኒቲ ይመጣልኝ ማለት ነው። ስለዚህ እያንዳንዱ ኮምፖንት ላይ ስንፈልግ ትክክለኛው ላይ ስናገኝ መልት ሜትራችንን እዛ ጋር ላይት ያመጣል ወይደግሞ ድምፅ ይሰጣል ማለት ነው። ወይ ደግሞ ሳውንድ ያለው ልክ እዚ ጋር እንደምትመለከቱት ተከከለኛው ቦታ ላይ ስናገኝ መልት ሜትራችንን ድምፅ ይሰጠናል፣ በተጨማሪም ላይት ያመጣል ማለት ነው። ስለዚህ ይሄ የማይኩ ፕሮቲፉ ነገር ነው። በእንደዚህ መሰረት ያገኘት ማለት ነው። ቀረባ ርጌ ደግሞ አሳያቸዋለሁ የቱ ጋር እንደሆነ ወይ ደግሞ የቱ ጋር እንዳገኘው ማለት ነው። ቀረባ ርጌ አሳያቸዋለሁኝ ይ ዚ ጋር ልክ እንደምታዩት መጀመሪያ ላይ የማይኩ ሴንተሯ እግር ላይ የምትይዙት በትክክል መያዛችሁን እርግጠኛ ሆኑ። ምናባት ከሌላ አጠገቡ ካለ ከግራውንዱ ጋር ከተነካካ ላይሆን ይችላል እና ሴንተር ላይ ትይዙትና ከዛዚህ ጋር ልክም እንደምንፈልገው አጠገብ የነበረ ኮምፖውንት ላይ ቼክ ስናደርግ ቅድም ከቅድም እንዳርኳቹ የመልቲሜትራችን ላይ የሚያመጣል ምንድነው የኮንቲኒቲ ድምጽ ይሰጠናል። ማለትም በቀጥታ የማይኩ ፖቲቭ እዛች ያገኘንበት ቦታ ላይ ፕላሶን እንበይዳታለን። ማለትም ያገኘሁት በኮምፖውንቶቹ ሶስት ኮምፖውንቶች አሉ አጠገብ ላይ ማለትም፣ ስለዚህ ከነዛ ከሶስቱ ሁለተኛ ኮምፖውንት ላይ ነው ጃምፕ ያደረኩት። ማለትም ልክ እዚጋር እንደምታዩት በተርታ የተቀመጡ ሶስት ኮምፖውንቶች አሉ ከነዛ ውስጥ ሁለተኛዋ ላይ እዚች በጫፉ ልክ እዚ ጋን ጠቁሜ እንደማሳያችሁ ማለት ነው። የመሃለኛዋ ላይ ወይ ደግሞ ሁለተኛዋ ላይ ነው የማይኩን ፖዘቲቭ ጃምፕ ያረኩት። በቀጥታ በነዚህ ሶስት ረድፍ ባሉት ውስጥ ሁለተኛዋ ላይ የማይኩን ፖዘቲቭ ጃምፕ ታደርጉታላችሁ። ኔጌቲቭ ግን ችግር የለውም። ኔጌቲቭ ግራውንድ ላይ መጠቀም ይችላላችሁ ማለት ነው። ወይ ደግሞ አጠገቡም እዚህ ሬጂስተሯ ላይም ነው። በእርግጥ ኔጌቲቭን ቼክ አደረኩት፣ ነገር ግን እናንተ ከፈለጋችሁ እዚች ግራውንዱ ላይም መጠቀም ይችላላችሁ ማለት ነው። ኔጌቲቭን፣ ፖዚቲቭን ግን እዛች አመሳሳያዎቹ ቦታ ላይ ጃምፕ አድርጌ ያለው ይኸው እዚህ የሰራው ስልክ ላይ ታዩታላችሁ። ቀጥታ የወሰድኩት የማይኩን ፖዚቲቭን ገመድ አምጥቼ እዚች ሁለተኛ ካፓስተር ላይ በእጃት አለውኝ አምጥቼ ጃምፕ አድርጌ የቻይና ማይክ ነው የተጠቀምኩት። እዚህ ቀም እናንተ የፈለጋችሁት ነው፣ ወይ ደግሞ ክቡን ማይክ መጠቀም እንችላላችሁ ከፈለጋችሁ፣ ወይ ዝም ብዬ ለመሞከር የሚያክል ይሄ እዚጋ እንደምታዩት ቻይና ማይክ ተጠቀም ያለው ነጌቲቭ ደግሞ እዚጋ እንደምትመለክቱት የቦርዱ ግራውንድ ላይ አድርጌያለሁ ማለት ነው። በእንደዚህ መሰረት እንግዲህ ይሄ አይቴል ያስረድስ ፕላስ የማይክ ቦታው ሰርቶልኛል። እናንተ ይሄ ቪዲዮ እያያችሁ እንደዚህ ስልክ ሲመጣ መስራት ችላላችሁ ማለት ነው። እርግጠኛ ይሄ ቪዲዮታችሁም ብዙ ትምህርት ታገኛላችሁ ብዬ አስባለሁ። በቀጣይ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።